ሰላም ጤና ስጥል ውዴ ቻናል ቤተሰብ ተከታታዮች። መከላከያ በወሰዱ እርምጃ ዋና ይፋን ነው መሪ የነበረውን እንደተሸኘ መረጃ ወጥቷል። እንዲሁም ደግሞ ከዚህ በፊት የመንግስት አመራር የነበረ ከዛም በኋላ ወደ ፋኖ ተቀላቅሎ የነበረ አንድ ወንድም የበዛሮ ወልት እንግዲህ የመንግስት ሰላም ጥሪ ተቀላቅሏል ማለት ነው። እነዚህና ሌሎች መረጃዎች አጠናክረዝንላችሁ ቀርበና፣ ሰላም ለኢትዮጵያ ደግ ሰላም ለሀገራችን ይሁን፣ ሰላም ነው የሚጠቅመው። በዚህ ሁሉ እንግዲህ ወጣ ውረድ የሚያስፈልገው ዋነኛው ቁም ነገር ሰላም ነው። ወደ ቀዳሚ ወደ አድረግነው አጀንዳችን ስናል በሰሜን ጎጃም ዞን ይልማና ዴንሳ ወረዳ ተብሎ በሚታወቀው ደብረ መራዊ ቀበሌ ተብሎ በሚታወቀው ማለት ነው ከዚህ በፊት እንግዲህ የመንግስት አመራር የነበረ ሰው ነው። ይህ ሰው በቅርብ ቀን ደግሞ ወዲህ ወደ ፋኖ ተቀላቅሎ ከፋኖ ጎን በመሰለፍ እንግዲህ የፋኖን ትግል ሲታገል የቆየ ወንድም ነው። ስለዚህ ከዚህ በፊት እንግዲህ የመንግስትን ኃላፊነት ተሰጡት በአመራር ቦታ ተቀምጦ አመራርነቱና ህዝብ የሰጠውን ኃላፊነት ትቶ ወደ ፋኖ ሲቀላቀልና ከፋኖ ጋር ሲታገል ከቆየ በኋላ በዛሬው ዕለት እንግዲህ የመንግስት ሰላም ጥሪ ተቀላቅሏል። ይህ ወንድም እንግዲህ አያልነህ አበበ ተብሎ የሚታወቅ በሰሜን ጎጃም ዞን ይልማና ዴንሳ ደብረ መራዊ ተብሎ በሚታወቅ ቀበሌ እንግዲህ ሲንቀሳቀስ የነበረው ወንድም ነው። ይህ ወንድም እንግዲህ በመንግስት ኃላፊነት ተሰጦት በአመራር ኃላፊነት ሲሰራ የነበረ ከዛ በኋላ ፋኖ ትግል የተቀላቀለ ተመልሶ ደግሞ የሰላም ጥሪ የተቀላቀለ ወንድም ነው። እንኳን በደህና መጣ። ኢትዮጵያ እጆቿን ክፍት አድርጋ ለሰላም ቅድሚያ ሰጣ እየሰራች ይገኛል። እንዲሁም በርካታ ሸኔ በአምስት አቅጣጫዎች ዞኖች ማለት ነው እንግዲህ እርምጃ እየተወሰደበት ይገኛል። እነዚህ ሁሉ የምንዳስስ ይሆናል ማለት ነው እዛ በፊት ግን እንግዲህ የፋኖ ዋና መሪ የነበረውን ሁሉ የምንመለከት ጉዳይ ይሆናል። ዳንኤል ደጀን ተብሎ የሚታወቁ ዋና የፋኖ መሪ ወይም ደግሞ ዳንኤል የፋኖ መሪ የነበረ በአሁን ደግሞ የብርጌድ ስልጠና መምሪያ ኃላፊ የነበረ ነው እና ጓዶቹን ጨምሮ መከላከያ ባደረገው ድንቅ ኦፕሬሽን እስከ መጨረሻው እንደተሸኘ መረጃዎች እየወጣ ይገኛል። ለዚ ሁሉ ግን ሰላም የሚያስፈልገው እነዚህ ወንድሞቻችን በአንድ በተባበረ ክንድ ከኢትዮጵያ ጎን ብንሰለፍ የልማት ሀገሮቻችን ናቸው። ስለዚህ ይህ ዳንኤል ደጀን ተብሎ የሚታወቅ በሻለቃ መሪነት የነበረ ከዛም በኋላ ከሻለቃነት መሪ ወደ ብሪጌድ ስልጠና መምሪያ ኃላፊ የነበረ ነው። እሱን ጨምሮ ማለት ነው ይበልጣን ምረቴ፣ አንሞት፣ ይርጋ፣ አበድር አገኘው፣ አዲስ ግብረ አብ ጠብቀው የሚባሉ ትንጓዶችን ጨምሮ መከላከያ በወሰደው እርምጃ እንግዲህ እስከ መጨረሻ እንደተሸኘ መረጃዎች ወጥተዋል ማለት ነው። ስለዚህ እነዚህ ወንድሞች በጣም የሚገርመውና የሚያሳዝነው የልማት አጋሮች ናቸው። በትክክለኛና በተናበበ መንገድ ለኢትዮጵያ ደጀን ሆነ ብንቆም ለኢትዮጵያ ለሀገር የሚጠቅም ሀብቶቻችን ናቸው። መከላከያም እነዚህ ወንድሞችም የሚደረግ ወንድማማች ከወንድማማች የሚደረግ ትግል ነው። ይሄ ደግሞ ወንዝ አያሻግርም። ኢኮኖሚያችን ራስ በራሳችን ያወደብነው ነው መሆኑ በግልጽ የሚያሳይ አመላካች ጉዳይ ነው። ከሰው ሕይወት ጨምሮ በርካታ ኢኮኖሚያዊና ቁሳዊ ውድመትን የሚያስከትል ጉዳይ ነው። ይሄ ደግሞ ሌላ ጠላት የመጣብን የለም፣ እርስ በርሳችን ነው። የሀገራችን ኢኮኖሚ በራስ በልጆቿ እየወደመ የሚገኝበት በራስ በልጆቿ እየተበላ የሚገኝበት እጅግ ልብ የሚሰብርና የሚያሳዝን ጉዳይ ነው። ኢትዮጵያ እንግዲህ ወደ ሰላም የምንመጣበት ዘመን እንግዲህ ፈጣሪ ይስብልን እላለሁ። በዚህ ጨምሬ ሌላኛው ጉዳይ የሸኔ ጉዳይ ነው። እሱ ደግሞ እንግዲህ በአምስት አቅጣጫ በተለይ በሰሜን ወሎ ዞን ደግሞ ሌሎኛው ጉዳይ የምንመለከተው ይሆናል። እዚህ ጋር ይዘን ቀጥታ ስለ ሸኒሲ ትንሽ በወለጋ የተወሰደበትን እርምጃ ላስታውሳችሁ። በአምስቱ የወለጋ ቀጠናዎች ላይ በሸኒ እርምጃ እንደተወሰደ ነው መረጃ የሚወጣ። በተለይ ምዕራብ አርጌ፣ ምዕራብ ጉጂ፣ ምዕራብ ቦረና፣ ምስራቅ ሸዋ እና ምዕራብ አርሲ ተብሎ በሚታወቅ በነዚህ ቀጠኖች አካባቢ ሲንቀሳቀስ በነበረበት መከላከያ ባደረገው ድንቅ ኦፕሬሽን እንግዲህ በርካቶችን ቁሳዊና ሕይወታዊ እንግዲህ ኪሳራ እንዳስተናገደ መረጃዎች እየወጣ ይገኛል ማለት ነው። ስለዚህ እዚህ ጋር አንድ ነገር ላስታውሳችሁ፣ በተለይ ለታጠቁ ለፋኖ ወንድሞቻችን፣ እንዲሁም ለታጠቁ ለሸኔ ወንድሞቻችን ለመንግስት ሰላም ቅድሚያ ሰጠን በተናበበ መልክ ብንሰራ መልካም ነው እላለሁ። በተለይ ደግሞ ፋኖ አማራ ጋር እንግዲህ ነጻ ወጣሉ ብሎ እየታገል ያለበት ክልሉንም እያወደመ የሚገኝበት ሁኔታ ለህውሀት ደግሞ በር እየከፈተለት የሚገኝ ነው። ህውሀት አሁን በዚህ ክረም ጥቃት እንደሚፈጸም በወልቄ ላይ የተዘጋጀ እንደሆነ ይታወቃል። ለህዋት በር እየከፈተለት ነው። ኢንዳይሬክትሊ ከህዋት ጋር እየሰራ ነው ማለት ይቻላል። ይህን ከመንግስት ጋር ፍጥጫ እያደረግ ባለበት፣ ህዋት ደግሞ ወልቀትና በአማራ ላይ ጥቃት ለመፈጸም አሁን እየተዘጋጀ ነው። ይህ ከመንግስት ጋር ተናቦ ወልቀት ማስከበር ይችል ነበር። እንዶ ለምሳሌ ላንሳላችሁ ህዋትም ትግራይን ክልል አይወክልም። ፋኖም አማራ ክልል አይወክልም። ይሄን ያሉበት ምክንያት ወልቃይትን ርስት መንግስት ሸጦ እያለ ነው። ህዋት ደግሞ ወልቃይትን የትግሬን ሰበብ በማድረግ ወልቃይት ወረራ አድርጎ የአማራ ተወላጆች ለመጨፍጨፍ እየተዘጋጀ ነው። ይህ ስለዚህ ፋኖ ለምሳሌ አማራ ነጻ እወጣለሁ ካለ ከመንግስት ጋር ተናቦ ህዋት የሚያደርገው ወረራ ለመመከት ለምን አልተዘጋጀም? ይህን ጥያቄ ሲቀጥል ደግሞ መንግስት እንነጋገር፣ እንደራደርና አብረን እንስራ እያለ ነው የወልቀት ጉዳይ ህዋት ደግሞ ለመውረድ የተዘጋጀበትን ይህ ጽንፈኝነት ቡድን ለምን ተናቡዋ መንግስት ጋር ይህን ጽንፈኝነት በአማራ ላይ ሁለተኛ ዳግም የሚያመጣውን ጭፍጨፋ ለመመከትና ደጀን ለአማራ ክልል ነጻወጣለሁ ያለውን ለምን ይህን አጀንዳ አላደረገውም? ይህም ማለት ኢንዳይሬክት ለህዋት በር እየከፈተለት መሆኑ በግልጽ ማሳያ ነው። ፋክት ነው የሚታይ ስለሆነ ነው። ስለዚህ ባጭሩ ለአማራ ይታገላሉ ካለ ይህን መናበብና ወደ ተግባራዊ መግባት ነበረበት። ይህን ግን እያደረገ አይደለም። ስለዚህ ለህዋት በር እየከፈተ ነው። ህዋት ደግሞ ትግሬዎቹን አስጨፍጭፎ አልበቃው ብሎ ወገውን አስሮ ለልማት መስራት እየተገባው ለጦርነት እየተዘጋጀ ያለበት ይሄ ኬርለስ የሆነበት ነው። ለትግራይ የማይደንቀው ለራሱ ጥቅም ብቻ የሚሯሯጥ መሆን ማሳያ ጉዳይ ነው። ሌላኛው ጉዳይ እዚህ ጋር እየይዘ የምናልፈው በሰሜን ወሎ ዞን በጋሸና ከተማ ያሉ ወንድሞችን የመንግስት የሰላም ጥሪ ተቀላቅለዋል። በሰሜን ወሎ ዞን በጋሸና ያሉ በርካታ ወንድሞቻችን የመንግስት የሰላም ጥሪ ተቀላቅሏል። እንኳን በደህና መጣችሁ። በሰላም በንግግር በድርድር ሀገራችን እናሉ። እቺ ደ ሀገር እስከ መቼ በእኛ በራሳችን ትበላለች? ራስ በራሳችን እየተባላን እየተናከስን ያለ ነው። ስለዚህ ደግሞ ለውጭ ጠላቶች በር እየከፈትን ነው። እንደ ግብጽ፣ እንደ ኤርትራ ላሉ በር እየከፈትን ነው። ስለዚህ እነዚህ ወንድሞቻችን በሰላም እንኳ ደህና መጣችሁ። በተመሳሳይ መልኩ በዚሁ በሰሜን ወሎ ዞን በደራ ወረዳ ተብሎ በሚታወቁ በጋሸን ያሉ የመንግስት ሰላም ጥሪ ሲቀላቀሉ በደራ ወረዳ ባለው ደግሞ ቦቦይ ድሬ ተብሎ በሚታወቅ ቀበሌ ላይ የመንግስት እንግዲህ በወሰደው እርምጃ ምርጫ በረካቶች ቁሳዊ እና ሞራላዊ ኪሳራ አስተናግዷል። በተመሳሳይ በዚሁ በሰሜን ወሎ ዞን በጋሸና ያሉ የመንግስት ሰላም ጥሪ ሲቀበሉ በደራ ወረዳ ያሉ ደግሞ መንግስት በወሰደው እርምጃ በርካታ ኪሳራ እንዳስተናገደ ምርጭ እየወጣ ነው የሚገኘው። ስለዚህ ለኢትዮጵያ የሚያስፈልገን ሰላም፣ ሰላም ለሀገራችን ያደርግ፣ ዘረኝነት ይውደም። አንድ ነገር ጠቅለል አድርጌ እዚጋ መናገር የምፈልገው ፋኖ አማራ ነጻ ወጣለው ብሎ ከአማራ ጋርና መከላከያ ጋር እያደረገው ያለው እግር በራስ ኪሳራ እያስተናገረ ያለ በክልሉ ላይ ነው። ህወሓት ደግሞ ይህን አጋጣሚ እየተጠቀመ በወልቃይት አድርጎ የአማራን ተወላጆች ሊያጸዳ እየተዘጋጀ ነው። በር ከፈተለ። ምክንያቱም ፋኖ ጋር እያደረገ ያለው ከመንግስት ጋር ነው እንጂ ህወሓትን የሚያደርገውን ወረራ ለመመከት አልተዘጋጀም። ይሄ እንዳለ ነው። ሲቀጥል ደግሞ ሸኔ ደግሞ በሌላ መልኩ መንግስት ጋር ትንቅንቅ እያደረገ ነው። እነዚህ ሶስቶች እንግዲህ ከመንግስት ጋር አይናቸውን ሲያደርጉ ለግብፅና ለኤርትራ በርከፈቱለት ማለት ነው። አያችሁ ሀገራችን ለባዕዳ ለውጭ ሀገር አሳልፈው ለመስጠት ነው የሚሰሩት ማለት ነው። በሌላ አባባል ይሄ የሚታይ እውነታ ስለሆነ ነው። ስለዚህ ሁላችሁም በሶስቱም፣ በአራቱም፣ በአምስት አቅጣጫ የምትታገሉ ከኢትዮጵያ ጋር ሀገራችሁን ከሀገራችሁ ጋር የምትታገሉ ፊታችሁን ወደ ሰላም ምታዘሩ፣ በድጋሜ በግሌ በራሴ ጥሪ ያደርጋለሁ። የሚያስፈልገን ሰላም ነው። ጦርነት በቃ መስማት ማየት ሰልችቶናል። ስለዚህ ለሰላም እንዘጋጅ። በሌላ ቪዲዮ ስንገናኝ መልካም ቆይታል።